የሞለጃ ጊዜሽ እየቀረበ ሲሄድ የውሸት ምጥ ፎልስ ሌበር ወይም ደግሞ እውነተኛ ምጥ ትሩ ሌበር ልታይ ትችያለሽ። በሁለቱም መካከል ያለው ልዩነት በደንብ ከተረዳሽ፣ የውሸት ምጥ ሲመጣ መለየት ትችያለሽ ማለት ነው። በዚህ አጭር ቪዲዮ እውነተኛው የሆነውን ምጥ እንዴት መለየት ይቻላል የሚለው እናያለን። እንግዲህ እውነተኛ ምጥ የምንለው በተወሰኑ የጊዜ ልዩነቶች ተደጋግሞ የሚመጣ የማህፀን መኮማተር ሲኖርና ተያይዞ የማህፀን ጫፍ መለጠጥ በስተመጨረሻም የፅንሱና የእንግዴ ልጅ መወለድ ሂደት ነው ምጥ የምንለው የመውለጃ ጊዜሽ እየቀረበ ሲመጣ የልጅሽ ጭንቅላት ወደ ዳሌ አጥንት ውስጥ ለመግባት ይሞክራል በዚህ ጊዜ ወደ ታች ጫን የሚል ስሜት ወይም ህመም ከመውለጃሽ ሁለትና ሶስት ሳምንት ቀድሞ ሊሰማሽ ይችላል ይሄ ግን ትክክለኛ ምጥ አይደለም ሁለቱንም እያነፃፀርን ብንሄድ አንደኛ የእውነተኛ ምጥ በሚሆንበት ጊዜ ቁርጠቱ ተደጋጋሚና በተወሰነ ጊዜ ልዩነት ይመጣል። ማለትም ደቂቃ ይዘሽ በ10 ደቂቃ ውስጥ ሁለት ጊዜና ከዛ በላይ እየሆነ ቢያንስ ለአንድ ሰዓት ያህል የሚቀጥል ከሆነ አንዱ ምልክት ነው። ፎልስ ሌቨር ወይም የውሸት ምጥ ከሆነ ግን እንደዚህ በየ5 ደቂቃ አንድ ጊዜ ወይም ደግሞ በ10 ደቂቃ ሁለት ጊዜ ተደጋግሞ የሚመጣ ቁርጠት ሳይሆን የተዛባ አይነት ቁርጠት ነው የሚሆነው። ሁለተኛ ህመም የሚሰማበትን ቦታ መለየት ነው። በእውነተኛ ምጥ ጊዜ በብዛት ህመሙ ከወገብ ይጀምርሻል። የውሸት ምጥ ጊዜ ግን ህመም የሚሰማሽ ከፊት ብቻ ይሆናል ወይም ከእምብርት በላይ ብቻ ይሆናል። ሶስተኛ፣ በእውነተኛ ምጥ ጊዜ የማህፀን መኮማተሩ ወይም ቁርጠቱ እየጨመረ እየጨመረ ነው የሚሄደው እንጂ በየመሃሉ ቀለል ያለ ህመም ካለ የውሸት ምጥን ሊያመለክት ይችላል። አራተኛ እውነተኛ ምጥ ከሆነ ህመሙን የሚያስታግስ ነገር አይኖርም። አቀማመጥሽን ስትቀይሪ ስትነሺ፣ ወይ ስትቀመጪ፣ ስተኝ የሚሻሻል ከሆነ ይሄ የውሸት ምጥን ሊያሳይ ይችላል። ሌላው ደግሞ በጤና ባለሙያ የሚታይ ነው። እውነተኛ ምጥ ከሆነ የማህፀን ጫፍ ላይ ለውጥ ይመጣል። ውፍረቱ እየቀነሰ እየተለጠጠ ይመጣል። ይህን ያህል ሴንቲሜትር ከፍቷል ብለን የምንለው ማለት ነው። ስለዚህ ፎልስ ሌቨር ወይም የውሸት ምጥ ከሆነ የምድ ቁርጠቱ ማፀን ሲኮማተር የሚሰማሽ ማለት ነው። በተወሰነ የጊዜ ልዩነት ደጋግሞ የሚመጥ አይደለም። ሁለተኛ ህመሙ መጠነኛ ነው። የጨመረ የጨመረ የሚሄድ ሳይሆን በመሀል ቀለል እያለ ሄዳል። ሶስተኛ በቦታ ለውጥ አቀማመጥ በመቀየር ወይም በመነሳት የሚታገስ አይደለም። አራተኛ በአብዛኛው ጊዜ ህመሙ ከፊት ለፊት ብቻ ይሆናል። ከወገብ ይነሳ ይሆናል። ታዲያ መቼ ነው ወደ ሕክምና ቦታ መሄድ ያለብሽ የሚለውን ስናይ፣ አንደኛ ትንሽ ደም የቀላቀለ ወፈር ያለ ፈሳሽ ካየሽ፣ ብላዲ ሾው ይባላል። ይሄ የእውነተኛ ምጥ አንዱ ማሳያ ነው። ሁለተኛ የሽርቷ ከፈሰሰ፣ ይሄ ቀስ እያለ ሊክ የሚያደርግ ሊሆን ይችላል። እንደ ሽንት አይነት ነው፣ ወይ ደግሞ በአንድ ጊዜ ሲወጣ ሊሰማሽ ይችላል። ሶስተኛ ቁርጠቱ በአስር ደቂቃ ውስጥ ሁለት ጊዜ ለአንድ ሰዓት ያህል በተደጋጋሚ የሚመጣ ከሆነ እንዲሁም ደግሞ ህመሙ በጣም ከፍተኛ ሆኖ ለመንቀሳቀስ እንኳን የሚቸግርሽ አይነት ሁኔታ ውስጥም ካደረገሽ ወደ ሕክምና ቦታ መሄድ ወይም ደግሞ ማማከር ይኖርብሻል።